ኮሪደርን በሚመለከት ዋና ሀሳቤው ለልጆቻችን መልካም ሀገር መልካም ከተማን ጥሎ መሄድ ነው። ልጆቻችን ሌላ ናፋቂ ሳይሆኑ በሀገራቸው የተሻለ ከባቢ ኖሯቸው እንዲኖሩ ለማስቻል ነው። የደቀቁ ሰፈሮች ሰፈር ማለት አይቻልም፣ የደቀቁ ለዓይን ለማየት የሚያስቸግሩ ሰፈሮች ነው እየተቀየሩ ያሉት። ኢትዮ አዲስ አበባ ብቻ አይደለም። ከአዲስ አበባ ውጭ በቅርቡ ሀረር ሄጄ ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው። የሀረር ሕዝብ ይሰማኛል። ሀረር የምታውቁ ሰዎች ትሰማላችሁ። በሀረር ከተማ የተሰራው ስራ፣ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ እያፈራ መሆኑን ያመላክታል ያመላክታል መስፋት አለበት። ብዙ ጋር መድረስ አለበት ሊሆን እቀበላለሁ። ግን ጅማሯችን በጣም ተስፋ ሰጪ ነው። ለዚህ ነው በርካታ የአፍሪካ ሀገራት አሁን ልምድ ስጡን እያሉ እኮ ነው ያሉት። እኛ ምን ጀምር ነው እያሉ ያሉት። በተለይ ስፔስ በሚመለከት በቤት ላይ ቤት፣ በአጥር ላይ አጥር፣ በአጥር ላይ ሰርቪስ የነበረውን የኑሮ ዘዬ ቀይረን ልጆቻችን ወጣ ሲሉ ወቅ የሚያደርጉበት ኳስ የሚጫወቱበት ከባቢ መፍጠር ከባቢን ለኑሮ ምቹ ማድረግ በጣም በጣም አስደሳች ጉዳይ ነው። ከዚያ ባሻገር ግን መሠረተ ልማት ግንባታው ግምት እንዲሰጠው እፈልጋለሁ።